ሲንግል ነው ሙሏል። በምን እን እኔ ኢትዮጵያን እንደምወድ ታውቃላችሁ። ስለ ኢትዮጵያ ይዘፈናል ሳይሆን ይዘምራል ብዬ ነው የማስበው። በጣም እልፍ ነገር አለን። ያለንን ነገር አናቅም። ያለንንም ነገር ብናቅ እንኳን ማረጋገጫ እንፈልጋለን። ማረጋገጫ የምንፈልገው ደግሞ ከኛ ከሀገራችን አይደለም። ፈረንጅ መጥቶ ይሄ እኮ አላችሁ ሲለን ነው የምናምነው። የኛ የቅርብ ሰዎቻችን ሲነግሩን አናምንም። ያለን ምንድነው ብለን አንመረምርም። ስለዚህ እልፍ ያላት ሀገር ላይ ቁጭ ብለን ስለ ኢትዮጵያ ዓለም አዜም መጽሐፍ ቅዱስ ላይ ከአርባ ጊዜ በላይ የተነገረች ኢትዮጵያ፣ ስለ ኢትዮጵያ ያልተዜመ፣ ስለ ኢትዮጵያ ሕዝብ ያልተዜመ ለማን ላዜም እችላለሁ? የእውነት ለመናገር እና በጣም እወዳታለሁ ኢትዮጵያ በጣም ያውም ያላትን ምስጢር ሳላቅ ነው የምወዳት። ያላትን ባቅ ደግሞ ምን ያህል ልወዳት እችላለሁ? የእውነት ውጭ ሀገር ለመሄድ ብዙ ድሎች አሉኝ፣ ሄጃለሁ። ግን የመሄድን ያሰብኩ ሰዓት ላይ እዚሁ ሆኜ ትናፍቀኛለች ሀገሬ። ድንግልን ነው የማውራችሁ፣ ድንግልን እኔ በቃ የኢትዮጵያ ቅጥቅጥ ነኝ። ይሄ ቅጥቅጥ የኢትዮጵያ ቅጥቅጥ ታውቃለህ፣ ለሌላ ሀገር የማይሰራ ኢትዮጵያ ውስጥ ብቻ የሚኖር። ሄጄ ረጅም ሰዓት ቆየሁ ከተባለ አንድ ወር ነው የምቆየው፣ ከዛ በላይ አልችልም። የእውነት ይጨንቀኛል። የእውነት ነው የማወራችሁ። ይሄ ሰው የሚናፍቃት ቦታ ግን አልችልም። በቃ ስለዚህ ያላትን ምስጢሯን ሳላቅ ይህን ያህል ከወደድኳት ምን አለ ባዜ ምላት ምን አለ? ሁሉም ሰው እንደ መድኃኒት የሚወጣውን አንቺ ትብሽ፣ አንተ ትብስ ተባብለን ያለን እልፍ ነገር፣ ያልጠበበችን ሰፊ ሀገር እያለችን ኢትዮጵያችን ላይ ተዋደን ተፋቅረን ብንኖርባት፣ እርስ በርስ ሳንጋደልባት፣ ወንድም ወንድም ወንድሙን ሳይገድል፣ በፍቅር በሰላም ያለን እልፍ ነገር ላይ ተሳስበን ተቃቅፈን መኖር ብንችል፣ እንደ ቀደሙ አባቶች በአድዋ ጊዜ ድል እንደነሱት እንደነሱ ለውጮች የምናስፈራ ለሀገር ውስጥ ደግሞ የምናኮራዎች እንሆናለን። እና የተሰጠን እልፍ ነገር ስለማናውቅ እርስ በርስ እንቦጣቦጣለን። ቦታ ሳይጠበን ጭንቅላት ጠቦናል። የጠበበው ጭንቅላታችን ነው። እና ስለ ኢትዮጵያ ያልተዜመ ታዲያ ለማን ሊዜም ነው? አንዴ እንደውም ምን ተናገር ያለው ሰከላ ላይ እንደዚህ መንታ ተደርጌ ራሴን በራሴ እየጠየኩ ቲጂ ቲጂን ስትጠይቅ የሚል እሳቤ ላይ ስለ ኢትዮጵያ

ኃጢአት ከሆነ ኢትዮጵያ ቅድስት ናት፣ ሀገረ እግዚአብሔር ናት፣ ቅድስት ሀገር ኢትዮጵያ ናት እያሉ ስለ ኢትዮጵያ ማዜም ኃጢአት ከሆነ በጣም እና በጣም ስለ ሀገር ነው እንግዲህ የማዜመው። ግጥሙን የገጠመልኝ የሚገርም አጋጣሚ ነው። አማን አማን የሚለውን የዳዊት ጽጌን የገጠመው ልጅ ሀብተማርያም ሀብተማርያም ይገርመኛል። የዳዊት ግጥም አስባችሁታል እንዳዲያ አበባ ስሎ ምድርሽን፣ እንዳዲያ አበባ ኩሎ ምድርሽን በጸጋ ስሎ ያበጀሽ ፈጣሪ ከላይ ያኖርሽ ከማንም በላይ። ይህ ጸሎት አይደለም ለኢትዮጵያ? እንዴት እንደሚወረ እንዴት እንባይ እንደሚመጣ ድንግልን። በጣም ነው የምወደው ይሄን ሙዚቃ። ከዛስ ከማን ጋር ቢያገናኝን ጥሩ ነው? ከእሱ ልጅ ጋር አልገናኝም፣ አያገናኙኝም። የእውነት ከዛ እሱን ሀሳቤ ነገርኩት። የሚገርም በቃ የሚነዝር ግጥም ሰጠኝ። ይህንን የገጠመ ልጅ ይሄን አሁንም ገጥሞልናልና ና ቅን ነበር ይሰጠን ይሄ ሙዚቃ ሲወጣ ነው የምታያት። ግጥሙ በጣም የሚሰብር ነው በጣም በቃ ሰርቻ የመጀመሪያ ቀን ገብቼ ስቱዲዮ በአንድ ቀን ነው ገብቼ ሰራት። ገና ይቀጥላል ከዚህ በኋላ ዜማውን ደግሞ እየሰራልኝ እዩኤል ነው። አሁን አይዶል ሾው ላይ ዳኛ ነው ኮፍያ የሚያደርገው እዩኤል ይባላል። እሱ ነው ደግሞ ዜማውን የሰጠኝ። ለነ ራሄል ጌቱ ለነ ዳኜ ዋሌ ቆንጆ ቆንጆ ሙዚቃ ሰርቶላቸዋል። እና እሱ ሰርቶልኝ በጣም ይገርማል ሙዚቃው ማለት ነው። እና አያቅም ማለት ትንሽዬ እንደማንጎራጉር ምናምን አላወቅምና ና በዚህ አጋጣሚ ያለኝ ልንገራቸው። ስቱዲዮ ልምጣ ምናምን ስለው ከዛ በፊት ዜማውን ስጠኝና ልለማመደው ምናምን አልኩት። ግጥሙ ተሰጠኝ፣ ዜማው ተሰጠኝ፣ በራሱ ድምፅ ሰርቶ ሰጠኝ። ተለማመርኩት ከዛ አንድ ቀን ግን ስቱዲዮ ልምጣ በአንተ ድምፅ ከምሰማ በራሴ ድምፅ ቢሆን ይሻላል ምናምን ስለው ያለውን ልክ ልንወጣ ስንል ምናለኝ መሰላችሁ? ቲጂ እውነቱን ስነግርሽ ላድር የመጣሽ ነበር የመሰለኝ። ምክንያቱም ገና እያንዳንዱን ዜማ ሰልጥኛት በቃ ዝምጫ እንደዚህ ይመራ መር ትቀበል አትቀበል የማቆ ነገር የለም ብዬ ዛግ ብዬ ነበር የጠበኩሽ አለኝ። ያው ታዋቂ ስለሆንሽ እምቢ ማለቱ ከብዶሽ አይነት ነገር ነው። አንድ ሰዓት አልቆየሁም እያለ እየደነገጠ እያለ እየደነገጠ ሄደ ማለት ነው። በጣም ነበር የገረመው ማለት ነው የእውነት ለመናገር እና በአንድ ቀን ገባሁኝ አንድ ሰዓት ያህል እንኳን አልቆየሁኝም እዛው አስተካክሎ ሰጠኝና፣ አሁን የራሴን እንደገና ምልሽ እየሰማት ነው። የሚስተካከሉ አሉ። ይሄ ቃላት የመቀየር ምናምን ደግሞ ሀብተ ማርያም እየሰራልኝ ይገኛል። በዚህ አጋጣሚ ሁለቱንም በጣም ነው የማመሰግናቸው ነው ግን ትወና በጣም ያደላብኛል። አይገርም? ያደላኝ ግን እንደዚህ እንኳንም ድምፅ ተሰጠኝ ብዬ አስባለሁ። እንኳንም ድምፅ ተሰጠኝ። ኦፍኮርስ እንትን ነው ሁለት ሀሳቦኝ ያለው አንድ በራሴ ዩቲዩብ ቻናል ላይ ትግስት ግርማ የሚል ዩቲዩብ ቻናል አለኝ። በነገራችሁ ላይ ከመቶ ሺህ በላይ አልፏል። እንስቲ አስገቡኝ ወደዛ፣ እያከፋቸው ሰብስክራይብ አርጋኝ እናንተም አርጋችሁኛል እንዴ። ስለዚህ ምናልባት በእኔም ላይ ልለቀው እችላለሁ። ግን ደግሞ የመጀመሪያም ስራ ስለሆነ ይሄ፣ በሙዚቃ በጣም ብዙ የሚለቀቅባቸው የዩቲዩብ ቻናሎች አሉ አደለ? ቢያንስ ዋናውን ሙዚቃ በነሱ ላይ እለቅና ይሄ ቢሃይንድ ሲን ያሉ እንደ አይነት ነገሮችን ደግሞ በኔ ዩቲዩብ ላይ እናደርጋቸዋለን የሚል ሳቢ ያለ ሁለት ሀሳብ ነው ያለው። ባሁን የሚቀጥለውን እንቀጥላለን ብዬ አስባለሁ። ምክንያቱም ይሄ ስለ ሀገር እምታቆም አይደለም ያለን እልፍ ነገር ነው። ቢያንስ በአበባዮሽ ሹም እመጣለሁ። እንደገና አድዋ አለ፣ በአድዋ እንመጣለን። ቆንጆ ቆንጆ ስራ እየሰራን ኢትዮጵያን የሚያወድስ ሁላችን አንድ ላይ የሚያግባባን የሚያፋቅረን፣ ሁላችንም እንደ ፓራሲታሞል የምንውጠው ስራ መስራት እፈልጋለሁ ብዬ አስባለሁኝ እና ይህንን ይመስላል። ምን በፊት የሀገር ጉዳይ እያንዳንዱ ሙዚቀኛ እንደው በጣም በቃ አነሰ ቢባል ከስራዎቹ ጋር አብሮ የሀገር ጉዳይ ይነሳል። ማህበረሰቡን የሚያነቃ ኢትዮጵያን የሚያወድስ ብዙ ነገሮች የሚያስተዋውቁን እና አሁንም ያ ነገር መኖር አለበት። ስለ ሀገር መጮህ፣ ስለ ሀገር መስበን በነገር ላይ አለ። ግን አሁንም አይገርምህም? በፊት እንደውም በደርግ ጊዜ ግዴታ ስለሆነ ነው። አንድ አስር ሙዚቃ የምታወጣ ከሆነ አንድ የግድ ተብሎ ነው። የአሁኑስ ወጣት ተገዶ አይደለም። በእውዬ በራሱ ገባ አይደል? በቃ የሀገር ፍቅርም ገብቶናል፣ የገባው ወጣትም አለና አሁንም አለ። በነገር ላይ በጣም በጣም ማለት ነው ስለ መቀስቀስ ሳይፈልግ የእውነት የተነካ በእውነት የተቀሰቀሰ በራሱ ተነሳሽነት የተነሳ ወጣት አለ፣ ስለ ኢትዮጵያ በደንብ የሚገልጽ ግን አሁንም ብዙ አዋራ ማራገፍ፣ አባቶች እግር ስር መቀመጥ። ኢትዮጵያ ምን አላት? ከዓለም ምንድን ነው ልዩ ያደረገን ነገር ምንድን ነው? ለሌሎች ያልተሰጠ ለኢትዮጵያ የተሰጠ ምንድ ነው ከዓለም ልዩ የሚያደርገን? ይህንን መቆፈር፣ ታሪክን ቆፍሩ፣ የማወቅ አባቶችን መጠየቅ፣ አዋራ ማራገፍ፣ የቆዩ መጽሐፍትን፣ መዛግብትን ማገላበጥ ይፈልጋል። የተሰጠን ነገር እልፍ ይሆናል። የእኛን ታሪክ ሌሎች እየሰሩልን አይደል? ፊልሞቻችንን እኛ ዙር ብለን ሳናየው ከዛ ተወሰደብን ብለን ብንጮው ምን ይሰራልናል? ገባህረን እኛ ሳንሰራ ሌሎች እየመጡ ከሚሰሩብን፣ አሁንም ታሪካችን ሳንቀማ ጤፋችን እንደተቀማ ጤፍ ማነች የእኛ ብላ ያስመዘገበችው። እንግዲህ አብሲት መጣሉ እኮ ልንጠይቅ ነው ኒዘርላንድን። አብሲቱ በዛ እንጨምር እንቀንስ ልንል ነው። አያችሁ አይደል? ስለዚህ ያለንን ዝም ስንል ፈጣጣዎች እየመጡ ሙጭልፍ ሳያደርጉ አሁንም መንቃት አለብን። የተሰጠን እልፍ ነው። ገና ገና ገና ተነግሮ ተነግሮ የማያልቅ ታሪክ አላትና ኢትዮጵያዬ፣ ገና ይዜምላታል። ገና ሀገር ቅድስት ኢትዮጵያ፣ ሀገር ቅድስት ኢትዮጵያ ከዛስ እግዚአብሔር ዘሃረያ እግዚአብሔር ዘሃርያ እሀ እግዚአብሔር ዘሃርያ እግዚአብሔር ዘሃርያ ቅድስት አገር ኢትዮጵያ ቅድስት አገር ኢትዮጵያ እግዚአብሔር የመረጣት